አንድ አንድ እረፍት ውሰዱ ሁላችሁም የምትፈታችሁ ሳቁ እየታችሁ ሳይለንታል ማርሰል ነው ሳይለንታል አትይ በእውነት እኔ እኮ ሴት ያ ሴት ሆነ ራሷ የምታከብር ስንት አይነት ሴት አለ። እች የምትከበር አይደለችም። ጌታን ብርኩ የኔ አንተ ብትሆኑ ብሆን ግን አጠገባም አልመጣም። በጣም ነው የምታስጠላኝ። እኔ እንደ ጉንዳን የምትነቅሰኝ ነው የሚመስለኝ ከአንተ ጋር ቁማ ሳያ። በጣም ደግሞ ልብስ ታስተካክለች። ምን ስለሆነች ነው የአንተ የሚገባ ሀይሚዬ ናት እንጂ እሷ አይደለች። ምን አገባሷ? ምን ቤት ናት ሄዳ ያ ቡቶ ታስተካክል። ቡቶ እሱ ራሱ አነጋገር ማያውቅ ደግሞ ስለ ሀይሚዬ ምን አገባህ አንተ? ምን ስለሆን ከነሱ ጋር ሀይሚ የምትቆረቆር ምን አገባ ሀይሚ ይሄ ብሩኬ ቢቻ ናት አይመለከትም መደከት ውጡላችሁ ከህይወታችሁ እናንተ የነገዳቸው ነው በእነሱ ህይወት በእነሱ ህይወት የነገዳችሁ ነው አስመሳይ ናችሁ ሁለታችሁ እቺ የሜዳ ህያና ጉቶ አንተም ጉቶ ብዬ ካለው እሷም ደግሞ የሜዳ ህያ ብያ በቀደምም ብያታለሁ ዛሬ መላት አለው የሜዳ ህያ ናት የሜዳ ህያ ኮ ገመድም ሳይከተትብ የሚያድገው እሷ እንደዛ ናት አለባበስ ምን ማለት አለባበስ? እግዚአብሔር ሲል ልጅ እኮ በአለባበስ ትገመታለች። አለባበስ እንኳን አታውቅም እኮ ግማሽ ሰውነት ወክፍታ አንድ አሁን ሚሚ እኔ ላውራ። በቃ በቃ፣ እዚህ ጋር ወጥቶ እና ቆይ ተረጋጊ። እና ብሩክዬ ወንድሜ እና አጥቶ ታዲያ ቢሚ ወንድሜ ባህል ስማ፣ እኛን የእኛን ድምፅ ስማን፣ ጌታን ስማን። እውነት እኛ እውነት ተቸግረናል፣ ታመናል፣ ብዙ የታመሙ አሉ። እግዚአብሔርን ብሩክዬ ተው እሷ ህይወት አይመለከትም። እሷ ላይ አትግባ። አሁን ብዙ ወቶች የሚሉህን የእናንተ ህይወት መጀመሪያ አስተካክሉ። እናንተስ አስተካከላችሁ? በኋላ ጉቶና የሜዳ አህያ ካልተስማሙ እዛ እኔ ነበር የምትገባበት አሁን አይደለም። ገደል ይግቡ ከፈለጉ ሁለቱ። ቀድማችሁ የራሳችሁ ህይወት አስተካክሉ። የራሳችሁ ህይወት ገደል የገባ ነው ገደል እየገባነው። ቀድማችሁ ህይወታችሁ አስተካክሉና፣ ከዛም በኋላ ደግሞ የጉቶና የሜዳ አህያው ያኔ ተተክለተላችሁ፣ እኛም እንደግፋችኋለን። እምቢ ካሉ በስድብን በምንድሆን እኛ እናስታርቅላችኋለን። አሁን ቅድሚያ መስጠት ያለባችሁ ሁለታችሁም፣ ከሀይምዬም ብሩክም የራሳችሁ ህይወት ነው። ይሄ ሁለታችሁ ሁለታችሁም ተስማምታችሁ ጉቶና የሜዳ አህያ ከህይወታችሁ ላይ ያውጡ። ብሩኬ ደግሞ አብሶ ብሩኬ እቺ ሴትዮ አውጣት ከህይወት ላይ። የበጠበጠች ነው ያለችው። አጠገብ አጥቁም ደግሞ በርቀት አውራት። ነገሩ የሚገባት ማይደለችም። እንደዚያ ዓይነት ሴት ቁምች ይገባታል። የወረደች የረከሰች፣ እና ጨርሼ ያለው ማውራት ትችላላችሁ። አሁን ላውራ በቃ ጨርሻለው። አንድ አስተያየት ልስጥ። ቆይ ስርዓት አለ። እኔ ምሳር ሞት አርጋችሁ ሰው እስከሚጨርስ ድረስ ለምንድ ነው ሙየት የምታነሱት? ጫረቃና አንቺ እያወሩ ልጆች ያሉ በስነ ስርአት አውሩ። እሺ ለምንድ ነው ሰው ሲያወራ በስነ ስርአት ነው ማረው? አይደለም ሰው ሲያወራ ድንገት ነው። አይ እኔስ አንቺ አይደለም ላይኛው ላይኛው ጨርቃ ፋሚሊ ያለችው አታንሽ ታወራ ያለሽ። እሺ ደግሞ ምይት ማደርግ ያለባችሁ እኔ አምስት ድግግ እና ቀጥ ማምሽ እሺ። እሺ እኔ አንዴ እኔ መዲና እባላለሁ። እኔ አንዴ ከይቅርታ ጋር የምናገረው ማለት ነው። እኔ በጣም እወዳችኋለሁ። እናንተ እዚህ ቦታ አስተያየት የምትሰጡት በጣም ደስ ትሉኛላችሁ፣ ግን ከይቅርታ ጋር እኔ በምችለው አቅም አስተያየት ልስጣችሁ፣ በምችለው ማለት ነው፣ ሳትቀየሙኝ ማለት ነው። አሁን ብሩ እሺ፣ አሁን እኔ እዚህ ላይ እናንተ አሁን ይሰሟችኋል፣ ሁሉ ነገር ይሰሟችኋል፣ እነሱ እና አስተያየት ይደርሳችኋል። አሁን ሀይሚጋ ያለው ስሜት በጣም ከባድ ነው። ነገሩ በጣም ከባድ ነው። ያ ስሜቱ እሷ ጋ ያለው ስሜት በጣም ከባድ ነው። ሁሉም ላይ የሚረዳ ነገር ነው። ግን ነገሩ ማብረድ የምትችለው ሀይሚ ናት። እስከተቻለች ድረስ በቃ የሆነ ነገር ጥፋትን አስተምራ ማለፍ ያለባት ነገር ወይም ብቻውን እንደዚህ እንደዚህ ብላ ተናግራ ማሳለፍ እና ይህን ነገር ማብረድ ያለባት ሀይሚ ናት። ግን ልጅቷ ብሩኬ ያልተረዳው ነገር አለ። በጣም አልተረዳም ብሩኬ ማለት ነው ለምን ብሩኬ ሶስት ቀን ሙሉ እኔ ለምን ያታለኋል? አያገባውም። ለሶስት እያገባዋል። ለምንድን ነው የማያገባው? ይህን ነገር የእውነት እሱ ሶስት ቀን እሷን ለምኗት ከሆነ የእሷን ህይወት እያበላሸው ብሩኬ ነው። ገብቷችኋላ ያገበዋል ግን ብሩኬ በዚህ አይነት ነገር ሳይሆን አማርኛውን አስተካክሎ በስነ ስርዓት ዝቅ ብሎ እሺ ይቅርታ እኔ ስህተት ሰርቻለሁኝ እንደዚህ አይነት ነገር መሆን የለበትም ነበረ በቃ ስህተት ነው የጓደኝነታችን ቅርበት የዝክን ያህል እስከሆነ ድረስ እኔ በዛ ተማምኔ በራሴ በራሴ ስለምተማመን መጥፎ ነገር ስለማላስብ ራሴን ስለማቅ ነው ይችል ልጅ ያስገባዋል ይቅርታ ብሎ ጠየቀሳ ዲያኒ ያለመቀበል የመቀበል የራሱ መብት ነው ልጅቷ ግን አክቷ ሲታይ መሳደብ ሳይሆን እዚ ጋ አስተያየት እንሰጡት እናንተ፣ የልጅቱ አክት ከዲያኒጋ የመታረቅ ፍላጎት የላትም። አክቷ በ በምንም ደረጃ ዲያኒጋ የመታረቅ ፍላጎት የላትም። በቃ ታስታውቃለ፣ ልጅቱ አክቷ ማለት ነው። ግን ያሆንና ብሩኬ ሁሉንም ነገር አይቶ ልጅቱን አንደኛ መምከር፣ ሁለተኛ ነገር ደግሞ መጀመሪያ ከሀይሚጋ በጓደኛም በምንም ብሎ ቀስ ብሎ ከሀይሚጋ ያለውን ነገር አስተካክሎ ቀስ ብሎ ደግሞ ወደዚህኛው ሀይሚም ጋር ሆነ ወይም ከሌላ ሰው ሆነ ወይም ይችው ሶስ የምትባለዋል ሌላ ሰው ይዛ ፍቅረኛዋን ይቅርታ መጠየቅ የምችለው እሷ ናት። ብሩኪ አሁን ዛሬ እሷ መጣች። ምንድን ነው ያለው? አገባ። ሁሉም ጓደኞችም ሁሉም ተነስተው እንደዚህ እንደዚህ ይሉኛል። እኔ ያገባኛል። እውነቱን ነው የሚያገባው ደግሞ እዚህ

ሲመጣ ብሩኬ ብቻውን ነው የመጣው። አይታችኋል? ዲያኒ ለሀይሚ ምንድን ነው ያላት? በእርግጥም ሀቁን ሀይሚ ምንድን ነው ያላት? ዲያኒ ይኸው አሁን ሲመጣ አብሬ ነው ያገኘኋቸው፣ አብረው ነው የመጡት አላት። እሱ አብረው ነው የመጣው። መጀመሪያ ኮንትሮ የሰራው ብሩኬ ነው። ከዛም በኋላ ደግሞ የመጣችው እሷ ናት ማለት ነው። ስለዚህ ነገሩን አሁን እናንተ ዚ ግሩፕ ከፍታችሁ ተሱ ጋር ሪኮስት የምትደራረጉ ሰዎች ወይም ደግሞ እንደዚህ የምትገናኙ ሰዎች አንድ ይሄ መል የሚባለው እና ፍፄን አይሰውትም። ፍፄ እኮ አሁን ዳታ አይታችሁታል እንዴት እንዴት እንደሆነ ማለት ነው በጣም ትግዝ ብሎ የሚናገረው አቶ በጣም ጨንቆት። ሀይሚ ደግሞ ኃይለኛ ናት። አሁን ብሩኬ ቢሆን እሺ ብሎ ይታረቃል። ታውቁታላችሁ የብሩኬን ባህሪ። ሀይሚ ደግሞ እልኸኛ ናት። የሆነ ነገር ከመሰላት እሷ ታል መሰራት በቃ የምትመለስ ልጅ ስላላድ የለች

ኮሜንትሽን ተያቸው። እነሱ ኮሜንቶቹ የመሰላቸውን ያውራ፣ ኦፊስ እየመሰላቸውን ያውራ። ምን ቸገረሽ አንቺ? የራስሽ ወደፊት ነው የሚያወሩት መጀመሪያ እነሱ ማንነት ወቆ እና እኔ ማለት የምፈልገው ባጭሩ፣ ምንድን ነው? እኔ ማለት የምፈልገው ብዙውን ነገር አውርታችሁ ዘድም ብላለ፣ ለሌላም ተናግራለ፣ ሚሜም ተናግራለ፣ አንችም ብለሸዋል፣ ትጅም ትልቋ ብለዋለች። እኔ አንድ ነገር ብቻ የተቆረቆርኩት የተሰማኝ ነገር አለ። እሱ ምንድን ነው የፈለገ ነገር ተማታቱ፣ ተቦጫጨቁ፣ ተደባደቡ። ሀይሚና ብሩኬ ነው ለእናንተ ነው መልዕክቴ። የፈለገ ነገር የፈለገ ነገር ማድረግም ትችላላችሁ መብታችሁ ነው ሁለታችሁ በቃ። ግን ግን የልብ ልብ እየሰጠሀት ያለኸው ብሩኬ፣ አንድ ቃላት ብቻ ነው በመጣይ ሰዓት ከባለፈው ጀምሮ፣ ምንድን ነው የምትላት ላሳለፍነው ጊዜ ብዬ ነው ላሳለፍነው ጊዜ ብዬ ነው እያልክ አትደጋግም። ሀይሚ የፈለከውን ተናገራት፣ የፈለከውን በላት። እናንተ ሁለታችሁ ብትነጋገሩ እኛ እንቀበላቸዋለን። ሁለታችሁ እንቀበላቸዋለን። ሁለታችሁም በመሀል የፈለገ ነገር ቢሆን ነገ አንድ እንደምትሆኑ ስለምናቅ፣ ይህ እንደዚ ባልካ ሰዓት እጣ ገቢ ያለችው ተንከሴስ የልብ ልብ እየተሰማት ነው። አረ እሱ እኮ እንደዚህ እያለ ነው እየናቀቻት ነው የምትሄደው። ስለዚህ አንተም አክብራት ሀይሜ፣ ደግሞ ብሮኬ የሚልሽን ምንም ነገር እንተሳቴ ዛሬ አሁን የዛሬው ጨዋ በጨዋነት ነው፣ ምንም አልተናገርሽም። አክብሬው በቃ ይችን ቃላት ብቻ እንዳትል። እኔ የእውነት ይችን ቃላት ስል ያመኛል። የእውነት በቃ የራቃት ሄድክ ነው የሚመስለኝ። ለምን እኔ እኮ ላሳለፍነው ጊዜ ብዬ ነው እንጂ ትቻለው ዳስ አይባልም። አሁንም ወደፊትም ካሳለፋችሁት ኑሮ ካሳለፋችሁት ላይፍ ይበልጥ እንደምትኖሩ ተስፋለን። በቃ እውነትም ይሆናል። ስለዚህ ላሳለፍ ነው ብዬ ነው እያልክ አንደኛ የእኛንም ልብ አትስበረው። ሁለተኛ ደግሞ ጣገቢ ያለችው ያለብ ልብ ነው የሚሰማት። ብታምንም ባታምንም እኔ ሌላ አልደግምም። ጨርሻለሁ። ይሄ ተሰማኝ፤ ምክንያቱም በጣም እየኮነኮነ ነው ይሄ ንግግሩ ሁሌም ሳዳምጠው። ላሳለፍነው ነገር ላሳለፍነው ነገር አይባልም። ገና ብዙ ታሳልፋላችሁ። ሌላው ነገር ለነዛ ለሁለታቸው ማልስም አልሰጥም። ሀይሚ እና ቦሎቴ ብቻ ነው፣ የፈለጋችሁትን ባሉ የፈለጋችሁት አርጉ፣ መብታችሁ ነው። ግን ይህን ቃላት አትጠቀመው። አለቀ፣ ጨርሻለሁ። ማነስ ጨረቃ ወይ ሰላምቃ ማ የሁልሽ ማንጋ ስቴተስ እንዳለ ማንጋ ደግሞ ማስተካከል ያለባቸው ነገራቶች አስተካክሎ እንዲመጡ ብቻ ነው። እኔም ብለው እየሰማችሁ ነው። አሁን ለሁለቱም ነው መልክቴ፣ ለጉራም ለሀይሌም ነው። ሲጀመር እነሱ የመጡበትን እንትን ሁላችንም እናውቃለን። እዚህ ቦታ በእንዴት እንደመጡ እንዴት እንደደረሱ ለዚህ ሁላችንም እናውቃለን። እኔ ሲቀጥል ደግሞ እኛ የጨረካ ፋሚሊዎች አሁንም ለእነሱ ነው እንጂ ለሌላ ወገን ሆነን አለን። እነኛ በውስጥም ሊያወሩ እኮ ይችላሉ። እኛ እናውቅም። ግን መጥተው እዚህ ጋር ደግሞ የልጆቹን ህይወት እየበጠበጡ ነው ያሉት። ያቺ እንደሆነ ካለባበሷ ጀምሮ የሆነች ተንከሲስ ነገር ናት። እግዚአብሔር ልቦና ይስጣት እና እኔ የምለውንም ቡራን ቅድምም እህቴ ተናግረዋለች። ይሄ ላሳለፍነው ነው ጊዜ ነው ላሳለፍነው ጊዜ ነው የሚለውን ነገር እንደ ቡራ የተሰማኝ እንደሆነ አቁም እንደዚህ አትበላጥ። እንኳን አይደለም የሃይሚን የእኛን ልብ እየሰበርከው ነው እንደዚህ እያልክ ማለት ነው። እና ሲቀጥል ደግሞ ያለባቸውን ችግር እዚህ ጋር በቃ ሚዲያ ጋር ሳትሆን እኮ ሁሉን ነገር ጨርሳችሁ ሀይሚንም አነጋግረ ይቅርታ ተጠያይቃችሁ እዛው ራሳችሁ ጨርሳችሁ፣ ምታት ትምታህም ሁለታችሁ እዛው ጨርሳችሁ የሰው የነኝ ደግሞ ለማስተካከል ነው። እውነት ዛሬን ያሁን በሆነ ነገር ጠበቂያቸው ነበረ ግን አልሆነም ። ምናልባት ደግሞ ነገም ሊመጡ ይችላሉ፣ ወይ ተነጎዳም ሊመጡ ይችላሉ። እሱ ያው እግዚአብሔር ነው የሚያውቀው። ግን ያው ሰላም ይወርዳል። ለጊዜው ነው ለጊዜው፣ ሁላችንም አሁን እንትን እያልን ነው። ነገ ተነጎዳ እኮ ሰላም ይመጣል። ያው መቼም እንደሰሞኑ ጊዜ አይደለም የዛሬው። ደግሞ በጣም ቀዝቀዝቀን ሀይሚን ቀዝቅዛለች ዛሬ፣ እንዳለፈው ጊዜ አይደለችም። እና እኔ ደግሞ ሳስበው በራሴ ማለት ነው ዛሬ ዳኒና ሀይሚ ፕራንክ እያደረጓቸው ነው እንዲስ እንዲህ ዝም እየሳያቸው ማለት ነው። አነጋገራቸውን የሁለቱን እንትን ካያችሁ የዳኒን እና የሀይሚን መልስ ፕራንክ እያደረጓቸው ነው። ስለዚህ ወደ ቀልባችሁ ተመለሱ። ያለውን ነገር በቃ እዛው እዛው ጨርሱና ሰላም ይዘናል ብሏቸው ሰላም ይዘው እንዲመጡ ነው የምንፈልገው እንጂ አሁን እኛም በሰቀቀን ሞትን። የእውነት ምን ተፈጠረ? ዛሬ ምን ሆነ? በዩቱብ ላይ የሚለቀቀውን ሱቱ የፈለገውን እያወጣ ጨረቃ። የአንዴ አይ፣ አሁን ስለ ፕራንክ ስታወሪ ስለ ስራቸው እሱ ታትምታው። ቆይ እየሰማችሁ አይደለ ሁለቱ ይጨርሱ ብሎታል። አሁንም ለፍጹም የምታደርሱለት ሰዎች ካላችሁ ለፍጹም አድርሱልን ይሄን ነገር ፍጹምም መሀላቸው ገብቶ በቃ ይሄ ነገር ይብቃ፣ ይብቃ። ከዚህ በላይ ምንም በቃ። እነሱን እኛ የምናጣቸው እኮ ሲቃለዱ፣ ሲጫወቱ ምን ሲሉ ነው ያ ሁሉ ፕራንክ ተደረገ? ያ ሁሉ ነገር አድርጋ ሄደች። ችከይ ሲሆነች ልጅ። አሁን ደግሞ ዞራ ዞራ ዞራ ደግሞ በዚህ መጣች። እንግዲህ ያ ሁሉ ነገር የዛሬ ስንት ወር ነው ያ ሁሉ ነገር የተደረገው? የእሷ ጦስ ነው። አሁን ደግሞ ፍሬ ሰንድል ደግሞ ይኸው ተመልሳ ደግሞ ዞራ ዞራ መጣች። እግዚአብሔር አምላክ ከመሀላቸው በምክንያት ያስወጣላቸው እና ቡራንቅን የምለ አሁንም ኮሜንት ላንበብ። ዳኒ እገልሃለሁ ያለው ማንን ነው? የሰው ነብስ ማጥፋት እንድቀልድ ነው እንዴ? ረካሽ ነውማ። ማን ቁሞ ማን ገዳይ ማን ተገዳይ? መቼም ሰው ቁሞ አይገደልም አሁን ታታም ብቤት ወይን ቆንጆ እኔ አሁን የምለው ምንድን ነው፣ ሀሳባችሁን ስጡ። በቃ ይሄ ነገር እየሰማነገር አለ። ጨረቃዬ ይሁላችሁ። ንግግር ላይ አሁን ለምሳሌ ማለት ነው አንዳንድ ቃል አሁን ሰው ወይም ሲናደድ ወይም ደግሞ ይህ ስራ ምን እናውቃለን ሁላችንም ስራ እንደሆነ ሰው እናውቃለን። ግን ደግሞ አንዳንድ ጊዜ ሰው ሲናደድ የሚናገረው ቃል እንትን ነው። ደግሞ የምትወጂ ሰው ላይ የፈለግሽውን ቃላት ትጠቀሚያለሽ። ለምን ያ ሰው እንዲደነግጥ ለማለት ፈልጎ ይሆናል። እንደዛ ወስን ሳይሆን ማውራት ያለብን እኛ። አዎ ልክ ነው፣ ጥፋት ነው ብለን ግን ደግሞ ለሌላ ጊዜ እኛ እዚህ ጋር አሁን ጥፋት ነው ብለን ባለ ኮሜንቷ አገላሃለሁ ብሎ ሸር አድርጎ ሊያልሽው ይሄ ለእንትን የስራው ባህሪ ነው። ቃልዬ መግባት ትፈልጊያለሽ? ቃል ኪዳን እና ምን እንደሆነ ታውቂያለሽ። እዚህ ጋር ማለት ነው የማስረዳችሁ ነገራቶች፣ ቃላቶች አሁን ፕሴፕሴ አንዴ የማያወራው ሰው ካለ አውጥተሽ ቃል የምትገባ ከሆነ ምን ትግባ፣ አስገቢያት አስገባት እየጠየኳት እኮ ነው። እና ቃላቶች እናንተ የምትጠቀሙ እነሱ ከሀይሚ እና ከብሩኬ ቃላት የምትጠቀሙት እንደዛ ነገር አትጠቀሙ። እሺ ውዶቼ ምን እንደሆነ ታውቃላችሁ? ሰው ስናደድ ና እኛ ማወቅ ያለብን ሰው ስናደድ ወይም ደግሞ ያ አንድ ነገር እኮ አንቺ ፈልገሹ ሳይሆን የምትችውንን ነገራቶች ነው የምትናገሪ አሁን ሌላ ሰው ላይ ሌላ ሰው ላይ አንቺ እንደዚህ አሊ አስገቡኝ ያለቻችሁ ነው። አንዳችሁ በፈቃደኝነት ውረዱና አስገቧት። ስለዚህ እንትን አታንሱ፣ እሺ ውዶቼ። እንደዚህ እና እኔ አሁን ምንድን ነው በቃ እዛ እነሱ ይኸውልሽ፣ ሀይሚ ብሩክን ብትመታው፣ ብሩካኝ ቢመታት፣ እነሱ እራሳቸው ይተዋወቃሉ እዛው ጨርሰው ሰው እዛው ምን ብለው ሰላም ይዘው ይምጡልን በቃ የምንፈልገው ይሄን ነው። እኛም ታመምን። የሁሉ ሰው እንግዲህ ስንት ቀናችን ነው አለን? እና እግዚአብሔር ሰላሙን ያውርድልን። ስራም ነው ስራቸውን እኮ እኛ ትስዋላለንግዳለኝ እንግዳ አለን፣ አሁን ሁለት እንግዳ አለን። እኛ ቤት ዛሬ ነው ያየኋት፣ እሱም ቃልዬን እንኳን አውቃታለሁ። እንደዛ ውሰዱት እሺ፣ አንዳንድ ቃላቶችን እንደዛ ውሰዱት። አሁን ቅድምም ተናግሬ ነበር፣ ለምን እንደዚህ አለ፣ ለምን እንደዚህ አለ ሳይሆን፣ ይሄ ነገር ቢስተካከል ይስተካከላል። የእነሱን ቃላቶች አትጠቀሙ እሺ። በፍቅር አትሰዳደቡ። ማንም ማንም ሰው እንዳትሳደቡ በፍቅር መሆን አለበት። ሱትዬና ቃልዬ እንኳን በደህና መጣችሁ። ሰላም ጎጃችኋለሁ፣ ውዶቼ እንኳን በደህና መጣችሁ። እናመሰግንታችን ስለመጣችሁ ሚሚ ቤት ስለመጣችሁ ማለት ነው። ከቃልዬና ከሱሱ አንዳችሁን እስቲ እኛ ጋር ጥፋትም ካለ ጥፋት አላችሁ ወይም ደግሞ ይህንን ይሄንን በሉን እስቲ። አንድም ወይ እኔ ልጨርሰው እስቲ አንዴ ልጅ ብዙ ልጅ ነው ብዙ ልጆች መግባት ይፈልጋሉ። ግን ደግሞ እኛ ጋ የምትመጡት ከቃልዬና ቃልዬ ወይም ሱሱ አውሩ። እዚህ ጋር የምትመጡት አደራችሁ። ሱሱ እና ቃልዬ ያውቃሉ። እነሱን እያልኩ አይደለም። ያ ብር መስጠኝ እንዴት ነሽ? ያው እኔ ከታችሁኝ እያዳመኳችሁ ነበር፣ ግን አንድ ነገር ያልተመቸኝ ነገር አለ እናንተ ጋር ማለት ነው። ማለት ካላስ አንድ ጊዜ መልእክት አስተላልፋቸዋል። በተለይ ደግሞ አንድ ነገር እዚህ ገስት ላይ የምትገቡ ልጆች ሁሉ አንድ ቀን እንኳን ቻናል ሸር አድርጋችሁ አታውቁም፣ ግን ሀያ አራት ሰዓት ለእነሱ አስተያየት መስጠት መስጠት መስጠት አይሰለችም እንዴ? እኔ አሁን አሁን ግራ እየገባኝ ነው ማለቴ፣ ብሩኬ ለምን እንደዚህ ለምን ትላላችሁ? በቃ ዩ ማሬ ልንገርሽ፣ እናንተ ማንም ሰው አስተያየት ስጥ፣ ግን ሀያ አራት ሰዓት አይደለም ማስተያየት የሚሰጠው ካላስ። ድምጻችሁ አንዴ ይሰማላችኋል፣ ካላስ እነሱ ይታረቃሉ፣ ሰላም ይሆናሉ። ግን ሀያ አራት ሰዓት ስለ እነሱ ማውራት አይሰለችም እንዴ? ቪዲዮ ከተለቀቀ ማብሬት ከፈለጉ እኮ ያው ቪዲዮ እኮ ለምንድን ነው ይሄ እናንተ ያመጣችሁት ነው። እዚህ እግዚአብሔር የሚ በተለይ ማለት ነው ያው እየተቀየምኩሽ ነው ለምንድ ታውቂያለሽ፣ ቤትሽ ከቪዲዮ በኋላ ይከፈታል። ሀያ አራት ሰዓት አስተያየት ትሰጣላችሁ በቃ እዛው ለምን ሄዳችሁ አስተያየት አስጡ። እንደዚህ አይነት ነገር የሚካሄደው እዚህ ቤት ብቻ ነው። ለምን ብሩኬ እንደዚህ ነው ሀይሚ አትበሉ። በጣም ብዙ ነገር እያወራችሁ ነው። በቃ እነሱ ጋር የሚገባ ገብቶ ሰላም ይፈጠራል። ሲጀመር አልተጣሉም። የእናንተን ድምፅ ስለሰሙ አይደል የሚታረቁት የእናንተን ስለሰሙ አይደለም የሚጣሉት። እኔ ላለመናገር ዝም ብያለሁ። ከታቸው በጣም ማለት ነው ግን በጣም ነው እኮ የምታወሩት። ለሰው ልጅ አንዴ ነው የሚሰጠው ማሪ አንዴ ከተሰጠው ካላስ የእናንተ ድምጽ ተሰሚ ሆኗል። ይበቃቸው ሚያስፈለው እዚህ ገዝት ላይ ሀያ አራት ሰዓት ትቀመጣላችሁ። እኔ ሁላችሁም ቤት ገብጭ እያየሆ ነበረ አንደኛችሁ እንኳን ቻናል ሸራ አታረጉ ምን አታረጉ ሀያ አራት ሰዓት ለእነሱ አስተያየት መስጠት ሽሃ እኮ ገብተሽ ብታይ እኮ ቻይናል እኛ እንዴት ሸ ዩቱብ አይደለም፣ ሀያ አራት ሰዓት አውሪው በቃ ስለነሱ ሀያ አራት ሰዓት ማውራት እናንተ የሰለቻችሁም፣ እንዲ እንዴ! እናንተ ማነው መድረክ እዚህ ጋር የከፈተላችሁ ሀያ አራት ሰዓት ስለነሱ እንድታወሩ? ሌላ የምታወሩት ነገር የለም እኮ። ተረጋጊ። ቆይ ቆይ፣ እኔ ከሚሚ ጋር ሲጀመር ከሚሚ ጋር ነው የማወራው። ሚሚ አንቺ ነሽ የምታወሪው፣ ምክንያቱም ቤቱ የአንቺ ስለሆነ ከአንቺ ጋር ነው ላወራ የምችለው። እኔ ከአንቺ እንደዚህ አልጠብቅም ዝም በሉ እና በቃ። ሚሚ ስራ ናት እኮ ሚሚ ስራ ላይ ናት። እናንተ ጥሩ ነው ብላችሁ ነው የምታስቡት ጋይስ? እንደዚህ ማድረጋቸው ሀ ልክ አይደለም እኮ ግን ይሁን እንጂ ማለት ነው እዚህ ጋ እየተቀሳሰሩ እርስ በራሳቸው ራሱ የሚያወሩ እኮ እነሱን የሚያስታርቅ ነገር አይደለም ይሄ አሁን ቃልዬ እንዳለ እኛ ስለአወረንም ደ አሁን ይሄንን ነገር ሁሉ ሚሚ ምትቀየኝም ችግር የለም አንቺ ነሽ ሚታመጭ ግን ምታውሩ ነገር አንድ ቀን ማለት ቁም ነገር አታውሩም